ተጋብቶ የለ ጣውንቴ። እንዴት ብትውድሽ ነው ጣውንቴ ያለች። ጣውንቴ ምን ማለት ነው? ጣውንቴ ምን ማለት ነው? ያኔ እሷ ባለ የእሷ ባል የኔ ባል ነበረ ጣውንቴ ማለት ነው እንዴ። የባሌ የእሱ ኤክስ ለእኔ ጣውንት ናት። ምን ነው? አላመንክበትም? ቆማ ጠረቀኝ ግን ነው አረ

ጋይስ ጋይስ ፎሎ ፎሎ ያደረጋችሁ ሰዎች ፎሎ ያደረጋችሁ ጋይስ አካውንታችን ትላንትና የሆነ ቪዲዮ ፖስት ቼበት ዋርኒንግ ውስጥ ገባ። በጣም የሚያናድ በነገራችን ላይ በቃ አይን በዛበት የኔ አካውንት በጣም ነው የሚገርመው። የዛሬ አምስት ወር የዛሬ ስድስት ወር 300 ሺ ምናምን ፎሎሬ ይሄ ተመሳሳይ ፆታ ምናምን ጌዎችን ተናግሬ አዘጉብኝ። የዛሬ ሁለት ወር ምናምን ደግሞ እንደ ፖስት ሰትኩት እንትኖቹ ኢትዮ ቴሌኮም ሲሜ የተሰረቀና አካውንቴን ወሰዱት። አሁን ደግሞ ይሄኛው ደግሞ በአንድ በሁለት ወር ውስጥ እንግዲህ ከፍቼ እንደገና ይሄኛውንም ምንድን ነው ሰዎች ምንድን ነው። በነገራችን ላይ ኢሳቅ ያቆብ በህይወቱ የሚያስደስተው ነገር ሀስል ይወዳል። ማለት ድከን ምናምን ምናምን አይደለም። በቃ እኔ ሀቲማ እንዲያምር ነው መጨረሻ እንዲያምር ነው የምፈልገው። ግን አሁን ግን ባለውበት በወጣትነቴ ግን ሀስል ይወዳለሁ። በቃ ትግል መታገል አለብኝ በቃ ዱኒያ የትግል ሀገር ናት። ሶ ትግል አሪፍ ነው፣ አይመስላችሁ? ሁለት ሊኮ ላችሁ ትግል የማይወድ ሰው ከሆነ በአጭሩ ይሰበራል። ስብር ነው የሚለው። እኔ ከውጭ ነው እንደዚህ ነጭ፣ እንጂ ውስጤ ጥቁር ነው። በጣም ነው የሚገርምኝ። ያንዳን ማለት ጠንካራለን ማለት ያህል ነው። ብዙ ጊዜ ሴቶች እንደሚሉት ማለት ነው ጥቁር ወንድና እንወዳል እንደሚሉት ላይክ፣ እንደዛ። ሰርጉ እንዴት ነበር? በጣም አሪፍ ነበር። ዋ ሰርግ፣ እንዴት ሰርግ ያላች ደሰተን ምን ያች ደስተናል እኔ የምልህ አንተ የምትለው አንድ ጥያቄ ነበረኝ። እሺ፣ ተመልካቾቻችን የማስታወቂያውን ሰዓት ጨርሰን እንግዲህ አሁን ያለንበት ሰዓት እንግዲህ ወደ መዝናናቱ ልንሄድ ነው። ከዛ በፊት ግን ተመልካቾቻችን አንዳንድ ጥያቄ ሊጠይቁን እዚህ ዝግጁ ላይ ናቸው። አጠይቃቸው፣ ግን የነገር ነው የሚመስለው ተሽከርካሪ ወንበር ላይ ወደዚህ ወደ ቀኝ ወደ ግራ እያሉ ነው ስለዚህ ያው ነጩንም ጥቁሩንም እንደመጣው እንቀበላለን። ኮስተር ባትልብኝ በጣም ደስ ይለኛል። አገሬ ነው ብለህ ምንም አታመጣም፣ እና ና ችግር የለም። ወንድ ልጅ እግር እንጂ አገሬ የለውም ምና አና እና ምንም አደእናንት እናንተ ምንም አልተመቸኝም። በነገራችን ላይ ተናገር። ካልገኝ አልተመቸኝም። በማን በማን እየገባ ቪዲዮ ላይ ሪከርድ የሚደረግ ፈልገህ ማቴ አስረብሽ ምናምን ማቴ አስረብሽ እኔ እንደውም ያየሁት ሪከርድ ከተደረገ በኋላ እንደዛ ዘብ ያስጨፍሬ ምናምን ነገር ይሄ ነው መልስዬ። ይሄ ነው ይሄ ነው ወይ እኔ እኮ ትናንትና የሰው እጥረት ስለነበረብን የሰው እጥረት ማለት የባለሙያ እጥረት ስለነበረብን እኔ ሰርጉን መስዋዕትነት ከፍዬ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ካሜራማን ነበርኩኝ። እኔ ሲቀርጽ ነበርኩኝ። እንደውም ብዙ አልገባም። የአንተን ጭንቀት እኔ ላይ ነው የምታራግፈው። ማቲዎስ አትረብሽ። ምንድን ነው ያሁን ያስፈላል? ምን ስላደረኩ ነው እንደዚህ ነው? አይ አንተም ትንሽ እንትን ማለት ተንተከተክ ተከተክ አፈላ ማለት እኔ ሽሮ በጣም ማለት ልጨርስ፣ አንዴ አታቋርጠኝ፣ ልጨርስ እና በጣም እንትን አልክ ማለት ዱባይ በጣም ቆይቻለሁ አልክና፣ ትናንት ነው የመጣው ሀገሩን አያውቀውም ምናምን ሹርጣ ምናምን ጠርቼ ምናምን ወይዬ ያስብለዋለሁ አልክ እና በጣም መልክ ሰራህና፣ ያው መልክ ደግሞ ለሚሰራ ሰው ደግሞ ትንሽ ወይዬ ማለት አለብኝ። ገባ። እኔ ደግሞ ታውቀዋለህ እዛ ሶማሌ ተራ ሰፈር ልጅ ልኝና ግራ ቂጥህን ወይ ቂጥ አልኩኝ ይቀርታል። ግራ መቀመጫህን ወይዬ እልህና ትስተናገድሃለህ። በቃ አስተናገድሃለሁ ችግር የለም

ወይ ዳኒ ማለት ይል ማለት እንት ደጋሽና እንት ትክ እንትን አልክብኝ ማለት አንደኛ ሰውነትህ ሰፊ ነው፣ ከዛ እንደገና አሰፋኸው ማለት እንትን ማበቀለ እንዲልኩኛ እንዴ እዛ ትላለህ፣ ታቆራርጠዋለህ ማለት ልምድ ያለች እያወራ መሀል ላይ ያቋረጥከኝ ስሜት ይቋረጥ እንዳለ ልህ እዛች ጋ ስሜት ደግሞ እንዳይቋረጥ ከባድ ነገር ነው። እኔ ማለት የሰው ልጅ አምስት የስሜት ህዋሳት አሉ። ከነዛ ውስጥ ደግሞ ስድስተኛው ደግሞ አለ ገባ። ሰው በሌላ ነገር እንዳይተረጉምብኝ ብዬ እንትን አላልኩኝ። እና የሩታ ሰላም በያቸው ቤተሰቦች እና ከማቴዎስ ጋር እየተጣላ ነው አን ሰራ እና በጣም ር አስፈቅጄ ይሄ ልጅ አይደለም። ስሜ ማለቴ ምርጥ የሆነ ኢሳቅ ያዕቆብ ማለቴ ግጥም የመሰለ ስም ያለ ልጅ ላይ ኢሳቅ ያቆብ ብለህ ጥራኝ። ባታቆላመጠኝ እንኳን ኢሳቅ፣ ሲጀመር ስሙ እራሱ ብቻውን የተቆላመጠ ነው። ኢሳቅ ብለህ ጥረኝ። ቀጥል አሁን አሁን እግዬ እንዴት ነው? ትናንትና ደስተኞች ነበራችሁ፣ በእኔ ፕሮግራም እንዴት ናችሁ? እጅግ በጣም በጣም ደስተኞች ነበረን። ቆንጆ ቆይታ አሳልፈናል፣ ጥሩ ታይም አሳልፈናል እና ደግሞ ደክሞን ገብተን እንትን አሳልፈናል። ቴንኩ ማቲ በጣም በነገራችን ላይ ጥሉ ጥል ነው ጥሉን በኋላ እንቀጥሏለን። ገባችሁ? ስራ ነው ብሎ ማለቴ እንደ ስራ አይደለም። ማለቴ አንዳንድ ሰው በነገራችን ላይ ማቲን በጣም እናመሰግናለን። እንደ ስራ ሳይሆን እንደ ቤተሰብ፣ እንደ ቤተሰብ ሆኖ ይሄ ደጋፊ ነው የሚመስለው የሚመስለ ማለቴ ይሄ በዱባይ በኩል የሩታ አባት ነው እንዴ እስክል ድረስ ማለት። በዱባይ በኩል አላቅም እንግዲህ ለሁለት ያመረቱትን መሰለኝ። እና ምንድነው ደጋሽ ቀልብ የለውም ምናን ማለት ስራው አልመሰለም። አሁን ሌላ ሰው ቢሆን ስራ ላይ ካስታወሳችሁ፣ አንዳንድ ሰው ስራ ነው ይሄ ነው የእኔ የተሰጠኝ እንት በቃ ይሄን ነው መስራው ምናምን ብሎ ያን ይሳ። እሱ ግን ሮቶኮል ሙሉ ምናምን በቃ ከዛ በኋላ ደስታው ምናምን ትክክት ይላል ምናምን። ከኔ ጋር ያለው ነገር ይሄ ነው አሁን ሀቃቁን ትናገራላችሁ። ከዛ በኋላ ደግሞ ከኔ ጋር ያለው ችግር ደግሞ በኋላ እናወራለን። እሱን ችግር የለም ማለት ነው። እኔም አንተም ወንድ ልጆች ነን አይደለም? ችግር አይፈታ እና ስራ ላይ የእውነት ዱባይ መታችሁ ሜሪሻ ረስጦት አለሜሪ ፒንክ ዋላይ ለሜሪ ብቻ አደለም ለአምሳ ሰው ነው የተዘጋጀው። በዚህ በማቲ ቦት ስፖንሰርነት አሁን ለምሳሌ የፊታችን የሚደረገውን ፕሮግራም ላይ ናርዲ ጃክ ፐርፊውም ሁሉ ለሴት ሜሪ ፒንክ ስለሆነች ሜሪ ፒንክ በሳቷ እንደምትገኝ እርግጠኛ ነች። ለአምሳ ሰው ነው ያመጣውት ለአምሳ ሰው ቀድሞ ለመጥ አንዳንድ ሚሰጠር እና ያው ሜሪ ፒንክ ኮርስ አራት ሰዓት ተኩል ለዛ ነው ያሳየው እና አዳላ እዛ ትኖራለች። ኖ ነገ ነው እንጂ ነገ እኮ ነገ ነው ነገ ነገ ነገ እኮ። ይህንንም እራሱ ይዘኛል። ቁጭ አድርገን እንሰራላችኋለን። እኔ ለእነሱ ነው ለእናንተው ካጭዬ ሐምሳ ሰዎች ናርቲ ጆክ ምናምን አይደለም ሐምሳ ፓርቲ የማንተ ሰጥቶኛል። በጣም ብራንድ የሆነ ነው። ብራንድ እና ያው እኮ ሶሽዮ ሰጥቷቸው ቼክ አድርጉት ነው የሚገ ይሄንን ድርጅት ተጠቀሙበት። የምናዳለው ነገር የለም